ከሚታረደውም ከሚቃጠለውም ከሚሰዋውም ከሚሰጠውም መስዋዕት ይልቅ እግዚአብሔርን ደስ የሚያሰኘው ምን እንደሆነ ታውቃላችሁ? ቃሉን ምን ማለት መስማት። ናንተስ፣ ቤቶቻችሁን ስትሰሩ እንዴት ሠራችሁት? ናንተስ፣ ሕይወታችሁን ስትሰሩት እንዴት ሠራችሁት? በምን ሠራችሁ? መሠረታችሁ ማን ነው? መሠረታችሁ ምንድን ነው? እጃችሁ ላይ ያለ ብርና ወርቅ፣ በዙሪያችሁ ያሉ ሰዎች፣ የሚቆጠር ሀብት ንብረት፣ ወይስ ጌታ፣ ወይስ ቃሉ? ጌታና ቃሉ ከሆነ እመኑኝ ለዘላለም ጸንታችሁ ትኖራላችሁ። አብ ሲናገር የሚያወካችሁ ምን ይበል ይላል ይቆረጥ። የክርስቲያን ሕይወት የሚያውከው ነገር እማይረባው ነገር እማይጠቅመው ነገር የትላንትናው ነገር የተቆረጠለት ነው መሆን ያለበት። የሚቆረጠው ግን በትንቢት አይደለም፣ በቃሉ ነው። ሰው ጌታ የሚለውን ማድረግ ካልቻለ፣ እውነቴን ነው የምነግራችሁ፣ እየኖረ እየሞተ ነው። አንዳንድ ሰዎች እግዚአብሔርን የሰሙ የሚመስላቸው ነቢዩ ቆመ ስምሽንትና ነው ሲላት፣ ቤታቸው አገልጋይ ጋብዘው ሲያጸልዩን፣ ሰንበት ጠብቀው ቤተ ክርስቲያን ሲመጡ ነው። ኖኖኖኖ። የእውነተኛ ክርስቲያን ሕይወት የትክክለኛ አማኝ ሕይወት ሁል ጊዜ እግዚአብሔርን ለመስማት የተዘጋጀ ነው። ልጆቻችሁ የልጅ ልጆቻችሁ ትውልዳችሁ ሰው እንዲሆን የምትቆጥቡትን ገንዘብ ሳይሆን የምትሰሩትን ቤት ሳይሆን የእግዚአብሔርን ቃል እንዲሰሙ አስተምሯቸው። የእግዚአብሔርን ቃል እንዲበሉ አስተምሯቸው። የእግዚአብሔርን ድምፅ እንዲያከብሩ አስተምሯቸው። ዛሬ ቃሉን ሰምቶ ማድረግ በሚል ርዕስ ሉቃስ ወንጌል ምዕራፍ ስድስት ላይ እንሄዳለን ከቁጥር አርባ ስድስት እስከ አርባ ዘጠኝ ባለው ቃል ላይ ነው ጥቂት የምናገረውና ከዛ በፊት ግን በዚህ ምዕራፍ ላይ ጌታ ኢየሱስ ክርስቶስ በብዙ ደቀ መዛሙርቶቹንም ሌሎቹንም ሲያስተምር ታያላችሁ። የመረጣቸውን አስራ ሁለቱንም ሐዋርያቶች በብዙ ሲያስተምር ታያላችሁና በጣም አንኳርና ፍሬ ያለው ሀሳብ የሚገርም ነገር ከዛሬው ሀሳባችን ጋር ጥቂት የምናየው ምዕራፍ 6 ከቁጥር 27 ጀምሮ ጠላትን ስለመውደድ ይናገራል። በዚህ ክፍል ጌታ ኢየሱስ ክርስቶስ ከዛ ደግሞ ምዕራፍ 6 ከቁጥር 37 ጀምሮ ደግሞ በሌሎች ስላለ መፍረድ፣ ሌሎችን ስላለ መኮነን በጣም ይናገራል። ይህንን ሁሉ ደግሞ በምሳሌ ሲያስተምራቸው ታያላችሁ። ስለ መልካም ዛፍ ፍሬ ሲናገር ታያላችሁ። እንደገና ደግሞ ስለ ጠቢብ ሰው የቤት አሰራር ጠቢብ ቤቱን እንዴት እንደሚሰራ በምሳሌ በጣም ይናገራል። በዚህ ስፍራ ላይ ክብር ለኢየሱስ ይሁን። ነገር ግን ዛሬ እንድናይ የፈለኩት ሀሳብ ምንድን ነው? ሌሎች የመጽሐፍ ቅዱስ ክፍሎችንም ብነካካ ሉቃስ 6 ከ46 እስከ 49 ያለውን ሀሳብ ነው የምናየው። ፓስተር ማቲ ታነብልናለህ። ስለምን ጌታ ሆይ፣ ጌታ ሆይ የዛ ቤት አወዳደቅ ምን ሆነ? ጌታ ኢየሱስ ይባርክ። ታላቅ ሆነ። እንግዲህ በዚህ ስፍራ ላይ ጠቢብ ሰው ቤቱን እንዴት እንደሚሰራ እና ሰነፍ ሰው ደግሞ እንዴት እንደሚሰራ ፋይናሊ ውጤታቸው ደግሞ ምን እንደሆነ ጌታ ኢየሱስ ክርስቶስ በምሳሌ በግልጽ ምን ብሎታል አስቀምጦታል። ሀሌሉያ! እናንተስ ቤቶቻችሁን ስትሰሩ እንዴት ሰራችሁት? እናንተስ ህይወታችሁን ስትሰሩት እንዴት ሰራችሁት? በምን ሰራችሁት? መሰረታችሁ ማን ነው? መሰረታችሁ ምንድን ነው? እጃችሁ ላይ ያለ ብርና ወርቅ፣ በዙሪያችሁ ያሉ ሰዎች፣ የሚቆጠር ሀብት ንብረት፣ ወይስ ጌታ ወይስ ቃሉ? ክብር ለኢየሱስ ይሁን። ጌታና ቃሉ ከሆነ እመኑኝ፣ ለዘላለም ጸንታችሁ ትኖራላችሁ። አጠገባችሁ ያለውን ሰው ንኩትና ያንተ መሰረት በሉት። የተመሰረተው በቃሉ ላይ ከሆነ በጌታ ላይ ከሆነ ቤት የጸና ግንብ ነው። ወጀብ በመጣ ጊዜ፣ ማዕበል በመጣ ጊዜ አትጠፋም፣ አትወድቂም። በጌታ በኢየሱስ ስም እንዲህ ብዬ ልባርካችሁ የሚያናውጣችሁ የሚገፋችሁ ከፊታችሁ ይውደቅ፣ ከዙሪያችሁ ይውደቅ። እግዚአብሔር አምላክ እንደ ተናገረው እንደ ቃሉ በቃሉ ጸንቶ መኖር በኢየሱስ ክርስቶስ ስምና ስልጣን ይሆንላችሁ እና ጌታ ኢየሱስ ክርስቶስ ቅድም የነገርኳችሁን ሀሳብ ሁሉ እያስተማራቸው እያስተማራቸው እያስተማራቸው መጣና እዚህ ጋር በደረሰ ጊዜ ስለምን ጌታ ሆይ ጌታ ሆይ ትሉኛላችሁ? የምለውን ግን ምን አትሉም አለ አታደርጉም። ጌታ የሚፈልገው ጌታ ሆይ ጌታ ሆይ የሚሉትን ሳይሆን የሚለውን ምን የሚሉ የሚያደርጉትን ነው፣ የሚያደርጉትን ነው። ጠላትህን እንደምን ውደድ ብለዋል። ኢየሱስ እንደ ራስ ውደድ ብለዋል። ይሄ ብቻ አይደለም፣ በእናንተ ላይ እንዲሆን የማትፈልጉት የትኛውም ነገር በሌሎች ላይ እንዲሆን አትፍቀዱ ብሏል። እና ሲያይ ህዝቡ ሲያይ፣ ትውልዱ ሁሉ ስሙን የሚጠራ እንጂ በተነገረው በተማረው ወይም በሰማው ቃል የሚኖር ትውልድ አይደለም። ስለዚህ ስለ ምን ጌታ ሆይ ጌታ ሆይ ትሉኛላችሁ? አለ። በዚህ ዘመንም የምናውቀው እውነት ምንድን ነው? ጌታ ሆይ ጌታ ሆይ የሚሉ ናቸው እንጂ የበዙት ጌታ በተናገረው ቃል መሰረት ላይ የቆሙ በጣም ጥቂቶች ናቸው። ምናልባት እግዚአብሔር የረዳን ሰዎች ካለን በጣም ጥቂቶች ነን ያለ ነው። እርግጥ ነው ጌታ ሆይ ጌታ ሆይ ማለት መልካም ነው። ቅድም ተናግሬ ያለው በጸሎት አጋጣሚ ላይ የጌታን ስም የሚጠራ ሁሉ ምን ይላል ብለዋል መጽሐፍ ይድናል እና ለመዳናችን ዋስትና የሚሆነው ነገር ደግሞ ከእግዚአብሔር ቃል ጋር መስማማትና በእግዚአብሔር ቃል መሰረት ተተክሎ መኖር አማራጭ የሌለው አማራጭ ነው። ስለዚህ ምንድን ነው እግዚአብሔር የተናገረን ስለ ምንድን ነው እግዚአብሔር የሚናገረን? ጌታ ኢየሱስ ክርስቶስ እነኛን የተመረጡትን ሐዋርያቶች ጨምሮ በዚሁ ክፍል ላይ እናንተ ከአንድ ጀምሮ ታነባላችሁ። በጣም ከብዙ ሀገር የመጡ ህዝቦችን ጨምሮ ያስተምራቸዋል እና አስተምሯቸው መልሶ በመንፈስ ሲያያቸው ሰዎቹ ከነበሩበት ሐሳብ፣ ከነበሩበት ልማድ፣ ከነበሩበት አስተሳሰብ ፈጽሞ የወጡ አይደሉም። በትላንትናው ማንነታቸው ነው ያሉት። በጣም ብዙ ሰዎች ትላንት ዓለም ላይ የነበራቸውን ባህሪ ጌታን በተቀበሉበት ቅጽበት ሊጥሉት ይችላሉ። ነገር ግን በጌታ ቤት መኖር ሲችሉ እማይወድቅ ነገር የለም፣ እማይጣል ነገር የለም ለመጣል ፈቃደኛ ካልሆኑ በስተቀር ማንም ሰው በትላንትናው ማንነት ጌታ ቤት ላይ መቀጠል አይችልም። ቢኮዝ ይሄ ቃል ሰይፍ ስለሆነ በሁለት በኩል የተሳለ ሰይፍ ነው። ይቆርጠዋል፣ ይቆርጠዋል፣ ይቆርጠዋል። መጽሐፍ ሲናገር የሚያውካችሁ ምን ይበል ይላል? ይቆረጥ። ስለዚህ የክርስቲያን ሕይወት የሚያውከው ነገር፣ የማይረባው ነገር፣ የማይጠቅመው ነገር፣ የትላንትናው ነገር የተቆረጠለት ነው መሆን ያለበት የሚቆረጠው ግን በትንቢት አይደለም፣ በቃሉ ነው፣ በቃሉ ነው። እና ጌታ ኢየሱስ በዚህ ስፍራ ሲናገራቸው ስለምን ጌታ ሆይ ጌታ ሆይ ትሉኛላችሁ፣ የምለውን ደግሞ ስለምን አታደርጉም? ሰው ጌታ የሚለውን ማድረግ ካልቻለ፣ እውነቴን ነው የምነግራችሁ፣ እየኖረ እየሞተ ነው። እየኖረ እየሞተ ነው። እየሞተ ነው። ለዚህ ነው ጠቢቡ ሰለሞን የሚሰማኝ ቢኖር በእርጋታ ይቀመጣል ያለው። የሚገርማችሁ እና የሚደንቃችሁ ነገር በእርጋታ የመቀመጥ ጉዳይ ብቻ አይደለም። ሰው በእርጋታ እንኳ ተቀምጦ የሆነ ክፉ የሚባል ቀን ከፊት ይመጣል፣ አስፈሪ ቀን ከፊት ይመጣል፣ መወጣት የማንችለው ጉዳይ ከፊት ይመጣል፣ ማለፍ የማንችላቸው ጊዜያቶች ይመጣሉ። እነኛ ጊዜያቶች የምን ጊዜያቶች ይባላሉ? የመከራ ጊዜያቶች፣ የችግር ጊዜያቶች፣ የለቅሶ ጊዜያቶች እነኛን ሁሉ ግን ምን ትላላችሁ? ይላል ታልፋላችሁ። ከመከራም ስጋት ምን ትላ ታርፋላችሁ። ዛሬ በኢየሱስ ስም ማረፍ ይሆንላችሁ እና እንዲህ አለ። ወደ እኔ የሚመጣ ሁሉ ቃሌንም ሰምቶ የሚያደርግ ማንን እንደሚመስል ላሳያችሁ አላችሁ። ወደ እኔ ምን የሚል የመጀመሪያ የሚመጣ ቃሌንም ደግሞ ምን የሚል የሚሰማ ማንን እንደሚመስል ላሳያችሁ። ሰዎች እናንተን ሲያዩቸው ማንን ትመስላላችሁ? ሰው እኔን ሲያይኝ፣ አንቺን ሲያይ ማንን ትመስላለሽ? እና የሚገርም ምሳሌ በዚህ ስፍራ ላይ ይናገራል። ቤት ሲሰራ አጥልቆ የቆፈረ ምን ያለ አጥልቆ የቆፈረ ይልና ደግሞ በአለት ላይ የመሰረተ ሰውን ይመስላል። እኔ አዲሱ መደበኛ ትርጉም ነው። ማንም ቤት ሲሰራ አጥልቆ የቆፈረ ደግሞ በአለት ላይ ምን ያለው የመሰረተውን ሰው ይመስላል። አጥልቆ የተቆፈረ መሰረት። በጣም ብዙዎች እዚህ ውስጥ ቤተሰሪዎች አላችሁ፣ ገና የምትሰሩ አላችሁ፣ ደግሞ የሰራችሁ አላችሁ፣ ሌሎች ሲሰሩ ደግሞ ያያችሁ ሰዎች አላችሁ። ቤት ዝም ብሎ እንደዚህ እንደ ክርታስ ቁጭ አይልም አይደለ? ቤት ከመሰራቱ በፊት ምን ይፈልጋል? ምን ይፈልጋል? መሰረት ቁፋሮ ይፈልጋል። ያውም ምን ያለ የጠለቀ ቁፋሮ ይፈልጋል። በዚህ በጠለቀ ቁፋሮ ውስጥ እጅግ በጣም በዓለት የጠነከረ መሰረትን ያወጣ ቤተሰሪ ስለሚቆመው ግድግዳና ስለሚለብሰው ጣሪያ ብዙ ስጋት አይገባውም። ምክንያቱም መሰረቱ ምን ያለ ነው? በትክክል የታነጸ ነው። ጠልቆ የተቆፈረ ነው። በአለት ላይ የተሰራ ነው። እኛ ደግሞ አለታችን ክርስቶስ ኢየሱስ ይባላል። የኔና የናንተ ህይወት፣ የኔና የናንተ ማንነት በዚህ በክርስቶስ ኢየሱስ ላይ የተመሰረተ ከሆነ እመኑኝ፣ ሰው፣ ሰይጣን፣ ወጀብ፣ ማዕበል፣ ምንም መጥቶ አይነቀንቀንም። የአንዳንድ ክርስቲያኖች ህይወት ዘመናቸው ሙሉ የልምላሜ ሲሆን ስታዩ ምንም አትደናገጡ፣ ምንም ግራ አትጋቡ። መሰረታቸው በክርስቶስ ኢየሱስ ላይ የጸና ነው። አንዳንድ የታውቃላቸው ሰዎች እንዲህ ለሱ አድልቶ ለሱ አድልቶ እግዚአብሔርን እኔን አያየኝም ሊሉ ይችላሉ። ለምን አደላላቸው ከተባለ መሰረታቸው ማን እንደሆነ ያውቁታል። አንዳንድ ሰዎች እግዚአብሔርን የሰሙ የሚመስላቸው ነብዩ ቆመ ስምሽ እንትና ነው ሲላት ኖ ኖ ኖ። አንዳንድ ሰዎች እግዚአብሔርን የሰሙ የሚመስላቸው ቤታቸው አገልጋይ ጋብዘው ሲያጸልዩ ነው። አንዳንድ ሰዎች እግዚአብሔርን የሰሙ የሚመስላቸው ሰንበት ጠብቀው ቤተ ክርስቲያን ሲመጡ ነው። የእውነተኛ ክርስቲያን ህይወት የትክክለኛ አማኝ ህይወት ሁልጊዜ ጊዜ እግዚአብሔርን ለመስማት የተዘጋጀ ነው። በየትኛውም ጊዜ፣ በትኛውም አጋጣሚ፣ በየትኛውም ሁኔታ ውስጥ ሆኖ እግዚአብሔርንና እግዚአብሔርን የሚሰማ ነው። በጌታ በኢየሱስም እግዚአብሔርን መስማት የሆነላቸው አጠገባችሁ ያለውን ሰው ንኩትና እግዚአብሔርን መስማት መልካም ነው በሎት። እግዚአብሔርን ከመስማት በሎት እንዳትኮድል በኢየሱስ ስም ባርክሃለሁ በሉት። ይሄ ነው እውነተኛ በረከት። እግዚአብሔርን ከመስማት አትጉደሉ። እግዚአብሔርን ከመስማት ሊያጎድላችሁ የሚፈልግ ሁሉ ከዙሪያችሁ ላይ ለዘላለም ይነሳ። ኤርምያስ 13 10ን እስቲ ያውጣልን። እግዚአብሔርን ባለመስማት፣ እግዚአብሔርን ባለመታዘዝ። የሚገርማችሁ ነገር ከመታዘዝ መስማት ነው የሚቀድመው። የሰማ ሰው ነው መታዘዝ የሚችለው። አደለም፣ ማሚዬ የሰማ ይታዘዛል። ካልሰማ ሰው እንዴት ይታዘዛል? አዳምን ታስታውሳላችሁ? እግዚአብሔር ተናግሮታል። ለካ አልሰማ። እግዚአብሔርን ባለመስማቱ ደግሞ መታዘዝ አልቻለም። ለውድቀት ተዳረገ። ዋው ቃሌን ይሰሙ ዘንድ ምን የሚሉ እምቢ የሚሉ የእግዚአብሔርን ቃል ለመስማት ያልወደዱ የእግዚአብሔርን ቃል ለመስማት ያልፈቀዱ እንደ እግዚአብሔር ቃልም ለመኖር ያልተሰጡ ሰዎች ምን እንደሚሆንባቸው እዚህ ክፍል ላይ በደንብ ይናገራል። በልባቸውም እልከኝነት የሚሄዱ የእግዚአብሔርን ቃል የማይሰሙ ሰዎች እልከኞች ናቸው። ከልባቸው ሐሳብ ውጪ ሌላ ሰው ለመስማት እድል አይሰጡ። እመኑኝ፣ ሰው መስማት የማይችል ሰው እግዚአብሔርን መስማት አይችልም። አይችልም። ሰው የማ ፍጡር ነው። የእግዚአብሔር ፍጡር ነው። እግዚአብሔር ራሱን በቃሉ በኩል እንደገለጠ እንደዚሁ እግዚአብሔር ደግሞ በራሱ ሰው በፈጠረው ሰው በኩል ሰዎችን ምን ይላቸዋል ይናገራቸዋል እና እነኚህ ሰዎች ምንድን ነው የሆኑበት እግዚአብሔር እልከኞች ከልባቸው ሀሳብ በቀር የሌሎችንም የእግዚአብሔርንም የልብ ሀሳብ መስማት የማይፈልጉ ይሄ በእኔና በእናንተ ህይወት ላይ ካለ በክርስቶስ ኢየሱስም ዛሬ ይወሰድ ስለማይረባን በኢየሱስ ስም ይወሰድ ና እንዲህ አላቸው እልከኝነት የሚሄዱ ካለ በኋላ ያመልኳቸውና ይሰግዱላቸው ዘንድ ለሌሎች አማልክት የሚከተሉ እነዚህ ክፉ ህዝብ አንዳች የማትረባ እንደዚች መታጠቂያ ይሆናሉ። የእግዚአብሔር ህዝብ መታጠቂያው የእግዚአብሔር ቃል፣ ሁል ጊዜ የእግዚአብሔርን ቃል ያልታጠቀ ህዝብና ትውልድ ለማይረባ አእምሮ ታልፎ ይሰጣል። ለጣዖት ታልፎ ይሰጣል። ለባዕድ አምልኮት ታልፎ ይሰጣል። ለትዕቢት ታልፎ ይሰጣል። ለውርደት ታልፎ ይሰጣል። የእግዚአብሔርን ቃል የታጠቀ የእግዚአብሔርን ቃል የሰማ ትውልድ ግን እርሱም ይሻገራል፣ ትውልዱንም ያሻግራል። ዛሬ በጌታ በኢየሱስም የምትሻገሩበትን የእውነት ቃል መታጠቅ ይሆንላቸው፣ የምታሻግሩበትን የእውነት ቃል ማስታጠቅ ይሆንላቸው። የእግዚአብሔርን ቃል የሰማ ሰው ይታጠቃል። ይህንን ቀበቶኒ አሁን ወደዚህ ስመጣ ቀበቶን ፈልጌ ባላደርገው ኖሮ ፊታችሁ ስቆም ወይ ዛሬ ነቢዩ ምን ነክቶት ነው ያለ ቀበቶን የመጣው ነው የምትሉት። በውስጥ የታጠኩትን በውስጥ የያስኩትን የእግዚአብሔርን ፀጋ የእግዚአብሔር ቃል ግልጠት ምናምን ሳይሆን የምታዩት ከላይ የሚታየውን ይሄንን ነው። አንድ አማኝ እንዲህ በእግዚአብሔር ቃል ካልታጠቀ በመንፈስ ማየት የሚችሉ ፀጋው የተሰጣቸው ሰዎች ያዩትና የሰው ባዶ ነው ይላሉ። ይቺ ሴት ባዶ ነች። ሙሉ መሆን ትፈልጋላችሁ። አካውንታችሁ እስኪሞላ ማጀታችሁ ሙሉ እስኪሆን አትጠብቁ። መሶብ ማድጋሽ እስኪሞላ አትጠብቂ አትተጠብቂ። ይሄንን ህያው የሆነውን የእግዚአብሔርን ቃል እለት እለት ተሞሉት። ሰዎች የዚያን ጊዜ ባዶነታችሁን፣ ሰዎች የዚያን ጊዜ ድካማችሁን፣ ሰዎች የዚያን ጊዜ ስንፍናችሁን ማየት አይችሉም። ኦልረዲ በዚህ ቃል ጎዶሎ ሁሉ ምን ይሆናል? ሙሉ ይሆናል። አንደኛ ሳሙኤልን አውጥ ውስቲ ምዕራፍ 15 ቁጥር 22 እግዚአብሔር እርሱን መስማት ከምንም አይነት መስዋዕት ጋር እንደማያወዳድረው ሳሙኤል ሲናገር ትሰማላቸው። እዚህ ክፍል ላይ ሳሙኤልም በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ሳሙኤል ምንድነው እያለ ያለው በውኑ የእግዚአብሔርን ቃል እግዚአብሔር ቃሉን በመስማት ደስ እንደሚሰኝ እንደዚሁ በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? አያችሁ፣ ከሚታረደውም ከሚቃጠለውም ከሚሰዋውም ከሚሰጠውም መስዋዕት ይልቅ እግዚአብሔርን ደስ የሚያሰኘው ምን እንደሆነ ታውቃላችሁ? ቃሉን ምን ማለት መስማት። እስቲ ቃሉን መስማት በሉ፣ ድገሙና በሉ ቅድም ብያችኋለሁ። ከመታዘዙ በፊት የሚቀድመው መስማት ነው። የሰማ ሰው ነው መታዘዝ የሚችለው። እንድንሰማበት የተሰጠን ጆሮ የእግዚአብሔርን ድምፅና ቃል መስማት ከቻለ መታዘዝ ምን አይለው አይከብደውም? ቀጠለና፣ በሚቀጥለው ክፍል ላይ ምን አለመሰላችሁ፣ መታዘዝ ከመሰዋት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። አጠገብ ያለውን ንከውና መታዘዝ ከመሰዋት ይበልጣል በሉት፣ ድገሙና ንገሯት፣ መታዘዝ ከመሰዋት በጌታ በኢየሱስ ስም የእግዚአብሔርን ቃል መስማት ደግሞ ማድመጥ መታዘዝ ይሆነለን። ምድር እግዚአብሔርን የምትሰማበት ትውልድ ሁሉ እግዚአብሔርን የሚሰማበት ዘመን ደረሰ፣ ዘመን ደረሰ፣ ዘመን ደረሰ። ምድር እሱን መስማት፣ ትውልድ እሱን መስማት ሲጀምር ሀገር ሰላም፣ ሕዝብ ሰላም፣ ከተማ ሰላም፣ ሰፈር ሰላም፣ መንደር ሰላም ነው የሚሆነው። ይሁ ጦርነቱን፣ ኢኮኖሚውን፣ ፖለቲካውን መንፈሳዊ ዓለም ላለን የሚሉትን ሰዎች ሁሉንም ስታዩ ምንም የተረጋጋ ነገር የለም። ትውልዱም ምድሪቷም ለምን አልተረጋጋችም ከተባለ እግዚአብሔርን መስማት አልቻልንም። እግዚአብሔርን የሚሰማ ጆሮ ተፈጥሮ፣ ጆሮአችን ግን የእግዚአብሔርን ድምፅ ለመስማት ፈቃደኛ አይደለም። ከዚህ በኋላ ግን እንደዚህ ይሆናል። እግዚአብሔር ከትውልዴ ላይ የትውልዴን ፈቃድ ወስዶ የእሱን ፈቃድ ይጨምራል በኢየሱስ ስም። እግዚአብሔርን መስማት ያሳርፋል። ነገሥታቶች እግዚአብሔርን ካልሰሙ ይጠፋሉ። የተቀባ የተለቀለቀ ማንም እሳትም የሚያወርድ ቢሆን እግዚአብሔርን ካልሰማ ምን ይላል? ይጠፋል። ለሰጠው ጸጋ አይጸጸትም። እስከ ፍጻሜው ያየዋል። መጨረሻው አያምርም። ሲጠፋ ወዮ ነው የሚያስብለው። ዛሬ መልእክት አለ። ማንም ብትሆን ምንም ብትሆን አውቃለሁ። እግዚአብሔር ያከበራችሁ ሴቶችና ወንዶች ልጆች እድል የሰጣችሁ በዚህ ጉባኤ የተሰበሰባችሁ በተለያየ ዓለማት ላይ ይህን መልእክት በዚህ ሚዲያ የምታዩ ብትኖሩ ያረፋችሁ የመሰላችሁ ካላችሁ ያረፋችሁት የእግዚአብሔርን ቃል ስለሰማችሁ ነው። የእግዚአብሔርን ድምፅ ስለሰማችሁ ነው። እረፍት ያጣችሁ የተቀበዘበዛችሁ፣ ግራ የተጋባችሁ የመሰላችሁ ደግሞ ካላችሁ ሕያው የሆነውን ይህን ቃል ስሙ፣ ትረጋጋላችሁ። ቃሉን መስማት እግዚአብሔርን መስማት ያሳርፋል። ዮሐንስ አምስትን አውጣለን እስቲ ፓስተር ማት። ኢየሱስ እርሱን ብቻ ሳይሆን የላከውን ጭምር እንድንሰማ ይናገራል። እውነት እውነት እላቸዋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ህይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። እውነት እውነት እላቸዋለሁ ቦታ የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው። የሚሰሙት በሕይወት ይኖራል ድከመው አሜን በለዋ። የሚገርመውና የሚደንቀው ነገር እራሱ እውነት የሆነው ጌታ እኮ ነው፣ እውነት እውነት እያለ ቢናገረው አይገርማችሁ? እውነት የሆነው ኢየሱስ እራሱ እውነት እውነት እላችኋለሁ፣ አሌን የሚሰማ የላከኝንም የሚያምን የዘላለም ህይወት አለው። ሰው የዘላለም ህይወት ከማግኘቱ በፊት ምንድን ነው ማለት ያለበት? መስማት። እሺ፣ ሳይሰማ ያመናል? ሳይሰማ ያመናል? በምስክርነት አጋጣሚ ይሁን በስብከት አጋጣሚ ይሁን በአምልኮ አጋጣሚ ይሁን በየትኛውም አጋጣሚ ሰዎች ለማመን ቀድሞ ምንድን ነው የገጠማቸው? መስማት። የሰሙትን እድል የተጠቀሙ ሰዎች ናቸው። እነኛ የተሰበሰቡት አማኝ የሰማውን እውነት ነው አምኖ የተቀበለው። የሰማው ስለ ማን ነው? ስለ ኢየሱስ። ያመነው ማን ነው? ኢየሱስ። አሁን ደግሞ እየተናገረ ያለው ማን ነው? ኢየሱስ። ይህንን ስም መስማት ይሁንላችሁ። ይህንን ስም ማክበር ይሁንላችሁ። አጠገባቸው ያለውን ለመጨረሻ ጊዜ ንኩትና፣ የሰማኸው እውነት በሉት፣ የሰማሽው እውነት በህይወት የሚያኖር ነው፣ ለዘላለም የሚያኖር ነው። ከሰማኸው ውጪ በሉት፣ ከሰማሽው ውጪ በሏት፣ በህይወትሽ ላይ አንዳች ነገር ስለማይሆን እግዚአብሔር በሉት ከዚህ ቀን ጀምሮ በህይወት ላይ በህይወትሽ ላይ ራሱን በቃሉ ገልጦ ያሳይሃል። በኢየሱስም ይሁንላቸው። ሰምቶ የማያደርገው ግን ያለ መሰረት በምድር ላይ ቤቱን የሰራ ሰውን ይመስላል። ወንዙም ገፋው፣ ዋው ወዲያውም ወደቀ። የዚያ ቤት አወዳደቅ ታላቅ ሆነ። ሰራው ጎርፍ መጣ ገፋው። ከዛ ከትንሽ ጊዜ በኋላ አይደለም፣ ከትንሽ ቀን በኋላ አይደለም፣ ወዲያው ምን አለ? ወደቀ ይልና፣ የሚገርመው ነገር ደግሞ የዚያ ቤት አወዳደቅ ምን ሆነ ይላል። ምን ሆነ? ታላቅ ሆነ። ምን ማለት ነው? በጣም የከፋ በጣም የከፋ ብዙ ሰዎች ሲወድቅ ካዩት ቤት ሁሉ የከፋ አወዳደቅ፣ ታላቅ አወዳደቅ ወደቀ፣ ላይነሳ ማለት ነው ላይነሳ የክርስቲያን ሕይወት የሚታደሰው በቃሉ ነው። የክርስቲያን ሕይወት ደግሞ የዘላለም ሕይወት የሚያገኘው በዚሁ በቃሉ ነው። ስለዚህ የእግዚአብሔርን ቃል መስማት አማራጭ አይደለም። አማራጭ የሌለው አማራጭ ነው። ይህ ቃል ዛሬ በእኔና በእናንተ ላይ በኃይል ይፍሰስ፣ በስልጣን ይፍሰስ። ልጆቻችሁ፣ የልጅ ልጆቻችሁ፣ ትውልዳችሁ ሰው እንዲሆን የምትቆጥቡትን ገንዘብ ሳይሆን የምትሰሩትን ቤት ሳይሆን የእግዚአብሔርን ቃል እንዲሰሙ አስተምሯቸው። የእግዚአብሔርን ቃል እንዲበሉ አስተምሯቸው። የእግዚአብሔርን ድምፅ እንዲያከብሩ አስተምሯቸው። የዚያን ጊዜ ኖራችሁም በምድር ሞታችሁም የረፍት ይሆናል። ቢኮዝ እግዚአብሔርን እየሰማችሁ ኖራችኋል። ትውልዳችሁም እግዚአብሔርን ምን እያለ እየሰማ ይኖራል።